አሳሰረቻት ሜላትን እስር ቤት አስገባቻት። ህገ ወጥ መሳሪያ በቦርሳ ይዛ እየተንቀሳቀሰች ነው፣ እሱም ደግሞ እኔን ለመግደል ስለሆነ እንድትያዝልኝ ስል በትህትና እጠይቃለሁ ብላ ፖሊስ ጣቢያ ካመለከተች በኋላ ወይዘሮ ሜላት ከርቸሌ ገባች። እነ ሰላምዬ እነሃና ሁሉም ተሰብስበው ሂደው እባክሽ አክስቴ፣ እንደዚህ አታድርጊ እያሉ ቢለምኗትም እንኳ እኔ እናንተ አክስት አይደለሁም። አክስትነቴማ ከወጣ እኮ ቆየ። አርፋችሁ ብትቀመጡ ይሻላችኋል። አሁን ውጡልኝ ከቤቴ ብላ ከቤት አባረረቻቸው። ልጆቹ እጅጉን ግራ ገባቸው። ባዩሽ በዚህ አልበቃት ብሎ ባዩሽ እስር ቤት ሂዳ ሜሎ ወይ ጉድ፣ የልጅነት ጓደኛ እያለች በጣም አበሸቀቻት። ቆይ ባዩሽ፣ ምንድነው የምትፈልጊው ከኔ? አየሽ፣ ያን ጊዜ ጦርነቱ በይፋ ተጀምሯል ብለሽኛል ነበር። አሁንም በይፋ ተጀምሯል። ስለዚህ ጦርነቱን እኔ እያሸነፍኩ ነው ያለሁት። ከዚህ በኋላ መስፍን የኔና የኔ ብቻ ነው የምሆነው። እንዳሻንጉሊት ነው የምጨዋትበት ብላ በመስፍን አስፈራራቻት። ምን ማለት ፈልገሽ ነው? መስፍንም ምን ልታደርጊው ነው የልጆችን አባት ብላ ስትል፣ ሆሆ የልጆችሽ አባት አይደል እሱን እኔና እኔና መስፍን እንጨርሳለን። አንች ግን እዚህ አራት ግድግዳ ውስጥ መቆየትሽ ነው። ለማንኛውም ይመችሽ። እኔም ስለቀመስኩት አንቺን ብትቀምሹ ያን ያህል የሚከፋ አይደለም። አንችና እኔ ጓደኛሞቾች አይደለንም እንዴ? እያላይ ስትል ወይዘሮ ሜላት ትሰሚኛለሽ ከዚህ እወጣለሁኝ ያን ጊዜ አፈር ደሜ ነው የምደባልቅሽ ብላ አለቻት በሌላ በኩል ሀኒቾና እንዲሁም ጆሮ እንደምንም ብለው ሀኒቾ ደውላለት ተገናኙ ከዛም እንኳን ደስ አለህ ብላ ስትለው ምንድን ነው ምን ተገኘ እዝራ ጋር ተጣላሁ እና ደስ ይበልህ ትሰሚኛለሽ እኔ ባንቺ መጣላት ደስ የሚለኝ ይመስልሻል እንዲህ የእውነቴን ነው የምልሽ። እዛ ትልቅ ቤት ከሄድሽ በኋላ ሁሉ ነገርሽ ነው የተበላሸው። ሁሉ ነገርሽ፣ ለካ ሀብታም አንዳንድ ጊዜ እንደዚህ ነው ማለት ነው፣ ቀልብ የለውም ማለት ነው። እንደው ይገርማል። እኔ በአንቺ የምደሰት ይመስልሻል እንዴ? እኔ ስለ አንቺና ስለ ዝራ ምን አገባኝ? ትሰምኛለሽ? አዎ ወድሻለሁ፣ አፈቅርሻለሁ፣ አንቺን አጥቼ መኖር አልችልም። ነገር ግን አንቺ ከምትወጂውና ከምታፈቅሪው ሰው ተለይተሽ ወደኔ እንድትመጭና እንኳን ደስ አለህ የምትይኝ አይነት ወንድ አይደለሁም። ከዚህ በኋላ ወደ ህይወቴ እንድትመጭም አልፈልግም። አንቺ ለኔ በፍጹም አትመጠኝኝም። እንደውም ማፍቀሬ እንዲጸጽተኝ እያደረግሽ ነው፣ ብሎ ጥሏት ሲሄድ ሀና ለቀሰች። ቆይ ምንድን ነው ያደረግኩት? ምንስ ነው የተናገርኩት? ነገር ይህ ያስከፋል እንዴ? እያለች ብቻዋን ማውራቷን ጀመረች። ተምቹ ተምቹ ከአሲር ጋር ያሳለፉትን እያንዳንዱ ነገሮች እያስታወሰ በሀሳብ ጭልጥ አለ። እናም አንድ ጊዜ ከጓደኛው ጋር ቁጭ ብለው በሚያወሩበት ሰዓት ቆይ ምን ሆናህ ነው? ለምንድነው እንደዚህ የምትሆነው? ብለው ሲሉት ምን ላድርግ ብላችሁ ነው ጆሮ እኮ ናፍ ቆይ ነው። ብራዘር እንዴ ታዲያ አሁን ያ ጆሮ ምኑ ይናፈቃል? አንተማ ይ ጨምረሃል። የምሬ ነው ምላችሁ እንዴ። እንደዛ ከሆነ ታዲያ ለምንድ ነው አብራችሁ የማትሄዱት? ቆይ አብራችሁን የኖራችሁት አብራችሁን ሁሉን ነገር ያደረጋችሁት እና ለምንድን ነው የማትሄደው ከፈለክም እኛ አብረንህን እንሄዳለን አይ እንደዛ አይደለም እና በቃ ተውት እሱን ሌላ ጊዜ ላጫውታችሁ እችላለሁ ነገር ግን አንድ ጊዜ ምን ተፈጠረ መሰላችሁ እኔና አሴት ተጣላንና የሆነ ሰው ሊገለግለን መጣ እሺ ከዛም በኋላ ልጁ ልንደበድበው ማለት ሊገላግለን ነበራ እኛ ግን ልንደበድበው ስንል ከዛ ሰውየው ነቃ መሰለኝ። እናንተ አገሩን ያሰለቻችሁት ሌቦች አይደላችሁ ለካ እንደዚህ ተመካክራችሁ ልዘርፉን ነው ብሎ ጥሎን ሄደ። በነገራችን ላይ ያን ጊዜ ያሯሯጠን ፐሬስ እስካሁን ድረስ አይኔ ላይ ትውስት እያለብኝ ነው። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ናይደናናይ ለዚቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። እናስ ምን ተፈጠረ? ተምቹ በቃ ልጁ ጥሎን ከሄደ በኋላ እኛም ፖሊሳችንን እያሯሯጠን ሄድን እና እኔም ተምቹም ሁሉንም ነገር እኔም አሲርም ሁሉንም ነገር ረሳ ነው እና ወደ ጠባችን ዞርን። ከዛም በኋላ ብቻ ብዙ ነገሮች ወይ ጉድ፣ ይገርማል። ታዲያ ግን በምን ምክንያት ይሆን አላውቅም። ለማንኛውም ግን ጊዜ ይፈተዋል ሁሉን ነገር። የተምቹ አጎት የተምቹ አጎት ወደ አሲር እየደወለ ስርጅት ታደርገው እናም ቁጭ ብሎ ባለበት ሲደውል ማነው? አሲር አለዋት። ሆኑ ላዊ፣ እስኪ ተወኝ፣ የአጎቱ ነዋ። እኔ እኮ በጣም ሰለቸኝ። አሁንማ በቃ ምን ልበለህ ፋየው እስኪ ተመልከት እሱ እዛ ይዝናናል። እኔ እንኳ ቢያንስ ይሄ ጫማ የራሱ ሊያልቅ ነው። ኦ እንደዛ ትበል። አሁን በህይወት ስላለ እንደዚህ ተደስተህ ስላየሁ ደስ ብሎኛል። እርተውኝ እስኪ አፈር ደሜ በበላ አያሴ። አሁን የሆነ ነገር ቢሆን ምን ይሰማሃል? እስኪ ንገረኝ፣ እንደው ትክክለኛውን ንገረኝ። አረ የምኖረ አይመስለኝም? እንኳን የሆነ ነገር ሆኖ አሁን ራሱ ስለናፈቀኝና አይኑን ስላላየሁት ብቻ እንዴት እንደሚከፋኝ እኔና እኔ ብቻ ነን የምናውቀው። ፋዘር አየህ፣ እንደዚህ ነው ፍቅር ማለት እንደዚህ ነው ወንድምነት። ያንተና የተምቹ ወንድምነት እኮ እጅጉን ይለያል። ብቻ ግን ብቻ ግን ተምቹ በህይወት ስላለ ደስ ብሎኛል። እናም አንሳውና አውራው ብሎ አጎትየው አንስቶ ሲያወራው ምንም አልሆነም። እባክህ እኛም ጠፍቶን እኮ ከፋዘር ጋር ስንፈልገው ነበረ ስለዚህ እንዳገኘነው ሁሉንም ነገር እናስተካከላለን። እንዴ እኔ እኮ ግን ብር ልክለት ነበር። ብር አው ከዛ ፋዘርና አሲር ሆነው ግን እኮ ብር አጎቱ እንደላከለት እና ብቻ ችግር ውስጥ እንደሆነ ነግሮኛል፣ አለ። አየህ፣ በቃ አራበውም ማለት ነው። ቢያንስ ደስ የሚል ነገር አለ። ስለዚህ ምንም ችግር የለውም፣ ምንም ችግር የለውም። አሲር አትጨናነቅ፣ ብሎ ሲለው እሺ ፋዘር፣ ለማንኛውም ችግር የለውም ብላል እና ምላሴ ተጣሉ። ትሰሚኛለሽ? አንቺ የዚህን ቤት ጉድ የምታወጩ ከሆነ እመኝኝ፣ እገልሻለሁኝ ብሎ ሲያስፈራራት፣ እሷም ጥላው ሄደች። ከዛ ወይዘሮ ሜላት እንዴ፣ ምን ሆናችሁ ነው እናንተ ልጆች? ቆይ እናንተ ልጆች እኔ የማላቀው አዲስ ነገር አለ እንዴ? ምንድን ትይ? አረ ምንም ነገር እና፣ ታዲያ ቆይ እናንተ ልክ እንደ አዲስ ፍቅረኛ ሞች ምንድን ነው እንደዚህ የሚያያይዙ ምን ስለምን ፍቅር ምላስ የተናደደ፣ እማዬ እንደማታውቂኝ አትሆኜ እኔ ጭራሽ ፍቅር? አረ ዝም ብሎሽ ነው። እና ታዲያ እስኪ ንገረኝ፣ አንተስ በእሷ ጉዳይ ምን ያገባሃል? እሷስ ደግሞ በአንተ ጉዳይ ምን ያገባታል? እንደዚህ አይጥና ድመት የሆናችሁ? በቃ እማዬ ዛሬ ጤነኛ ትመስልኝ መሰለኝ። አንቺ ትተሽኝ ካልወጣሽ እኔ ትችሽ መውጣት አለብኝ ብሎ ጥቷት ጥሏት ወጣ። ከዛ ወይ ጉድ እኒህ ልጆች ግን ወዴት እየሄዱ ነው ብላ አለች። በሌላ በኩል ሰላምዬ የሚያሳዝን ነገር አደረገች። እሱም ሀንዬ ቁጭ ብላ እንዳለ፣ ምን ሆነሽ ነው ሀንዬ? ዛሬ የተፈጠረ ነገር አለ እንዴ? ኧረ ተይ፣ ምን ያልተፈጠረ ነገር አለ። እና ምንድን ነው ንገሪኝ፣ ንገሪኝ፣ ምን አይነት ነገር እንደተፈጠረ። ብቻ ሊስመኝ ሞከረ እኮ ማለት፣ የሆነ ነገር እኮ ሊያደርገኝ ሞከረ። ምንድን ነው ያደረገሽ? አልገባኝም ሊስመኝ? ነዋ! እና ሳመሽ እንዴ? ቆይ ምን ነሽ ነው? ይሄ እኮ ፍቅር ነው ሀኒዬ። እኔ አብሬዋ ድሬ እስከ ማርገዝ ደርሼል እንዴ። ኧረ በስመ አብ በይ እንዴ! ሃና ደግሞ በቃ ልክ እንደ ሕፃን ሊሆንሽ እኮ። ያቺ የማውቃት ትንሿ ሐሴት መሰልሽኝ። ምንድን ነው ግራ ገባኝ እኮ። እና ታዲያ ሊስመኝ ሞከረት። እቾ መጣሁ አልኩሽ እንጂ ሳመኝ አልኩሽ እንዴ? ወይ ጉድ፣ ይገርማል ከዛ ለማንኛውም እኔ መተኛት አለብኝ አለችና ሰላምዬ። ቆይ እኔ ምለው ድንግ ከንፈር መሳም ብርቅ ነው እንዴ? ከንፈሯን ቢስመው ምን ችግር አለው? መሽኮርመም ነው እንዴ? ወይ ፍቅር። ሀንዬ ግን ምን አይነት ልጅነት፣ ግራ ተጋባች ብላ ብቻዋን መሳቅ ጀመረች። ተምቹ ተምቹ ጎዳና ላይ ካሉት ልጆች ጋር እየተተራረበ እየተተራረበ እኔ ምልህ የእውነት አንተ ቀምሰሃል እንዴ? ህግህን አስወስድኸዋል እንዴ ብለው ሲሉት፣ አዎ እውነት ለመናገር አንዲት እርግብ የምትባል ልጅ ነበረች። እናም ወድጃት፣ አፍቅሪያት ብዙ ነገር አጣሁ በእሷ የተነሳ ይሄው የማልፈልገው ህይወት ውስጥ ገብቻለሁ። እና እሷ የት ናት? ጥላኝ ጠፋች። ምን አንተን የመሰለ በዛ ላይ ድንግልናህን ትታጠፋች? አው ባካችሁ ተው፣ አላልን እንዲህ የወጥ ቤት ሴት እሚጀነጅን። እውነትሽን ነው? አዎ በቃ ትመቸዋለች። እና ፋዋው እኮ ከዛ ነው የሚመጣለን። አረ ይመችህ። እና የሆነ ነገር አድርጋችኋል? አረ ገናንን፣ ይሄ የባለነጌ ነገር ምናምን። አዎ አረ እሱን ገናነን ወፍ የለም። ብቻ ግን ልጅቷ በጣም ተመችታኛለች እያለ አወራ። ሀልዬና እንዲሁም ደግሞ አሴር አንድየና አሲር በጣም ግራ ተጋብተዋል። እሱም አልፈልግሽም፣ እሷም ደግሞ እሱን ለመቅረብ በጣም ጥረት እያደረገች ነው። በመሃል አቶ ኖላዊ እዳ ገቡ። አቶ ኖላዊ ቆይ ሁለታችሁም ልጆች ናችሁ። እናም ሁለታችሁም ችግራችሁን የማትነግሩኝ ከሆነ ታዲያ እንዴት አድርጌ ላቅ ነው? እኔ እኮ ግራ ገባኝ። ምንድን ነው የተፈጠረው በእናንተ መካከል? አሲርን ስጠይቀው ሌላ እንዲሁም ደግሞ አንቺ ስጠይቅሽ ሌላ። አባዬ ምንም ነገር አልተፈጠረም አልኩ አይደል እንዴ? እናት አደን የምላል እንደው እሱም ስልክ ስደው ይለት አላነሳም፣ ይላል በግድ እኮ ነው የሚያነሳው። ልክ ነህ አይደል? ስልክ እየደወልኩ አስቸገርኳቸው አይደል? ወይ ሃንዬ አረ ተረጋጊ፣ እንደዛ ማለት አይደለም። አባዬ አሁን ጥሩ ሙድ ላይ አይደለሁም፣ ትቼ ልውጣ ብላ ትታወጣኝ። አቶ ኖላዊ እንደው የአዲስ አበባን ውሃ አቅምሼ እንደው ልጀንጉዳ ያደረግኳት እንዴ እንደው ልጄን ጉድ ያደረግኳት እንዴ? ጭራሽ ብላ ብላ አባቷን መናገር ጀመረች። ወይ ጉድ እያለ ብቻውን ማማት ሆነ። አሴር አሴር ቁጭ ብሎ ስለ ተምቹ እያሰበ ቆይ ግን የት ነ እንደው የእውነት አንተ እኮ እኔ ብጠፋ ኑሮ አንድ ቀን እንኳን ሳትውል ሳታድር ፈልገህ ታገኘኝ ነበር። እኔ ግን ለምንድን ነው? ከዛ እንዲህ እያለ ሲል አቶ ኖላዊ መጣ። ቆይ ምን ሆነህ ነው? ስለተምቹ ተምቹ እያሰብኩ ነው። እንዴ ስለተምቹ ምን ጉድ ሀይ ልጅ ምን ተፈጠረ? ፋየው እንዴ? አውቆ የተኛ ቢቀሰቅሱት አይነቃሉ። እና እናም ማለት ነው አውቆ እሱ ተደብቆን እኛ እንዳናገኘው እኛ አካባቢ እኮ አይገኝም። ምክንያቱም እኛ ፈልገን እንደምናገኘው ስለሚያውቅ ብቻው መሆን ስለፈለገ ስለዚህ እሱ እስካልፈለገን ድረስ እኛ በፍጹም ልናገኘው አንችልም። እግራችን እኮ ቀጠነ። ልክ ነው። ይሄው ጫማዬ እንኳ አለቀ። ለምን ላቤን ጠፍ አድርጌ የገዛሁት ጫማ? ሆሆ ጭራሽ ስለ ጫማ ታስባለህ? ወንድምህ ጠፍቶ። እስኪ ተወኝ። በአንድ እግር ከጠፋ አይቀር እዛውን ልም ቢል ይሻለኝ ነበረ። እኔ የምገላገል ነበር። በስሙ ቀብሬው አረረ። ተው እንጂ አሴል፣ ምን ሆነህ ነው ዛሬ መጥፎ መጥፎ ነገር መናገር አበዛህ? እሳ አንተ በተምቹ እንደማጨክንበት ታውቃለሁ። ምን ላድርግ ብለህ ነው? እስኪ ተወኝ። ብቻ ግን ሰላም ይሁን እንዴ ለሰላምነቱማ ሰላም ነው። ተብለህ የለ ሰላም ነው አለህ እኮ። አጎቱን ብር ልኬለት ነበር አለህ። በቃ ሀኒቾ ሀኒቾ፣ ወደ አፊር ደውላ መገናኘት አለብን ብላ ስትለው ከዛን እሽ ብሎ ተገናኙ። ምንድነ የተፈጠረው ነገር? ስለ ተምቹ እኮ ወሬ አለ። ምን? አዎ ምን አይነት ወሬ? እስኪ ንገሪኝ ሀና። ተምቹ ሆነ ቦታ ታይቷል። ምን ማለት ነው? ብቻ የእኛ ቤት ሰራተኛዋ ማለትም ድን ብላል ምግብ እያቀበለችው ይበላል። እና በህይወት አለ ደህና ነው። ምን እየበላ ምን እየጠጣ ምን እየለበሰ? አረ ሁሉንም ባንድ ያጠይቀኝ አሴር። ብቻ ግን ደህና ነው። እና ለምንድን ነው ታዲያ የማትወስድኝ? አይ እሱ ካልፈቀድና እሱ እሽ ካላለ ማንንም አልወስድ ድንብላ ብላኛለች። እና ደግሞ የድንብላልን ነገር ተጋፍጦ ተምቹን ማገኘት ጥሩ አልመሰለኝም። ብቻ ግን ነገሮች ሁሉ ተወሳስበዋል። በጣም አመሰግናለሁ ሀና ሲላት፣ ለማንኛውም እንኳን ደስ አለህ። ምን ማለት ነው? እኔ ተለያይቻለሁ ከእዝራ ጋር ሀና እንዲሁም ከዚህ በኋላ ያንችን ውለት አልፈልግም። አንችም ከዝራ ጋር ሰላም ሁኜ ታራቂ። እኔ ባንች ደስታ የምደሰት የምደሰት ሰው አይደለሁም እና ሂጅል